በኢትዮጵያ ያለው ወጣት የስራ አጥ ቁጥር በከፍተኛ መጠን እየጨመረ መሆኑን ጥናቶች ያመለክታሉ። በተለይም በየዓመቱ ከከፍተኛ የትምህርት ተቋማት ተመርቆ የሚወጣው ወጣትና የሚፈጠረው የስራ ዕድል ተመጣጣኝ አለመሆኑም ተደጋግሞ የሚነሳ ጉዳይ ነው። በኢትዮጵያ ያለውን ከፍተኛ የስራ አጥነት ችግር ከመፍታት አኳያ የግብርናው ዘርፍ ከፍተኛ አቅም ያለው ቢሆንም አብዛኛው ወጣት ከገጠር ወደ ከተማ በሚያደርገው ፍልሰት ምክንያት እየታሰበውን የሚሸከም አልሆነም። በኢትዮጵያ ያለው የግብርና ስራ በባህላዊ መንገድ ላይ ጥገኛ እንደሆነ ይታወቃል። ይሁን እንጂ ዘርፉን ይበልጥ ማዘመንና ወጣቶች እንዲሳተፉበት ማድረግ ከተቻለ ብዙ ማትረፍ እንደሚቻል ተገልጿል። ግብርና ምንድነው? እኛ ሀገር በጣም ትልቅ ፖቴንሻል አለው፣ ማለት አገሪቷ ዳይቨርስ የሆነ አግሮኢኮሎጂ አላት። ፖቴንሻሉ በጣም ትልቅ ነው። ግን አርሶ አደሩ የነበረው ነው አደልት የምንለው ሰው ነው ወደ ግብርና የሚቀረውና ወጣቱ ወደ ከተማ ወደ ሌሎች ስራዎች ተቀጥሮ መስራት፣ እንደዚህ አይነት ነገሮች ላይ ነው ፎከስ የሚያደርገው። ስለዚህ ግብርና ያው በባህላዊ መልኩ ስለሚሰራ ፖቴንሻሉ በጣም ገና ነው። ብዙ ማምረት እንችላለን፣ ግን አምራቹ ይህን ያህል ብዙ አይደለም። ወይ ደግሞ የሚጠቀመው ባህላዊ አሰራር ስለሆነ ፖቴንሻሉ እንትን አልተደረገም የሆነ በደንብ ታፕ ተደርጎ ሪያላይዝ ያልተደረገም ማለት ነው። ብዙ ነገሮችን መያዝ ይችላል። ብዙ ሰው ሚሊየንስ አኮሞዴት ማድረግ ይችላል። በተለይ ወጣቱን ማለት ነው። በኢትዮጵያ የስራ እድል ፍለጋ አብዛኛው ወጣት ወደ ከተማ የሚፈልስ ቢሆንም በሀገሪቱ ከ50 በመቶን በላይ የሚሆነው የስራ እድል በግብርናው ላይ መኖሩን ዶክተር አለማየዋሴ አንስተዋል። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ግብርና ከ54 ፐርሰንት በላይ የስራ እድል የመፍጠር እድል አለው። በተለይ በአሁኑ ሰዓት አብዛኛው የስራ እድል ያለው በገጠር ግብርና ዙሪያ ነው። የገጠር ግብርና ስንል በውስጡ በርካታ ዘርፎች አሉት። የእንስሳት ጉዳዮች አሉ፣ እንስሳቱን ማርባት፣ እንስሳት ማድለብ። በዚህ ውስጥ በግና ፍየሎች አሉ፣ በሬና ላም አለ። በዚህ ውስጥ ተዋጽኦ አለ፣ ስጋ፣ ወተት፣ የወተት ተዋጽኦ እንደዚህ ያለ ሌላው የንብ እርባታ ነው። ዶሮ እንደዚሁ የሚካተት ነው። መንግስት በግብርናው ዘርፍ ላይ ያሉትን አማራጮች አሟጦ ከመጠቀም አንጻር በትኩረት እየሰራ መሆኑን ያነሳል። ከቅርብ ጊዜያት ወዲህ የግብርናውን ዘርፍ በዘመናዊ ቴክኖሎጂዎች በማገዝ ወጣቶች በዘርፉ ላይ እንዲሰማሩ ለማድረግ ጥረቶች መኖራቸውን በመንግስት በኩል ይነሳል። ልማቱ ሊሳካ የሚችለው አጠቃላይ ሰዎች በዚህ በነቂስ እንዲሳተፉበት በማድረግ ነው። ሶ ይህን ስናደርግ ስራ ያጣ ወጣት ወደዚህ ገብቶ በልማቱ ስራ ላይ ተቋዳሽ እንዲሆን እያደረግን ያለ ነው። እንዲሁም ደግሞ ሴቷ የወንድን እጅ ከምጠብቅ ዶሮ እያረባች እንቁላል እየሸጠች የራሷ ፍላጎትን እያሟላች ያለችበት ደረጃ ላይ ያደረስንበት ሁኔታ ስለሆነ አሁን ባሳለፍናቸው የሌማ ትሩፋት ተግባርን ተግባራዊ ከማድረግ አኳያ ባሳለፍናቸው ሁለት ዓመታቶች ጥሩ የሚባል የስራ እድል የፈጠረ ዘርፍ መሆኑን በተለያየ መድረኮቻችን እየገመገምን የመጣንበት ሁኔታ ነው ያለው። ይሁን እንጂ ኢትዮጵያ ለግብርናው ዘርፍ ካላት ምቹ የሆነ የተፈጥሮ ሀብትና ከፍተኛ ቁጥር ያለው ስርዓት ወጣት አኳያ በቂ ባለመሆኑ መንግስትን ጨምሮ የግብርና ምርምር ተቋማት እንዲሁም የግል ተቋማትና ባለሀብቶች ትኩረት ሰጥተው ሊሰሩበት የሚገባ ዘርፍ እንደሆነ ተጠቁሟል።